ታለያየኝ የፈለክበትን ምክንያት ማወቅ ስለፈለኩ ነው። ምንድን ነው ምክንያት? እሷ በእኔ ንግግር ልትናደድ ትችላለች። አሁን ማሂ እዚህ ጋር ብትሆን ጭቅጭቅ ነው የምንፈጥሮ ነው፣ ሌላ ምንም የተሻለ ነገር አንፈጥርም። ምክንያቱም ማሂ ተሎ ነው የምትናደደው ተሎ ነው የሚከፋት። ይሄ ባህሪዋ እንደሆነ ሁሉም ሰው ያውቃል። እና ባንተ ፊት እንደዚህ ማውራት ያልፈለኩት ለዚህ ነው። እኔ አንተን ማቀ ከዚህ በፊት ከሦስት ከአራት ሴቶች ጋር አውቃለሁ እና ምንድነው አሁን ላይ እየሰራ ያለው ምንድነው? የምታረገው ነው። አንተ እስከ ስንት ሴቶች ጋር ነው የምትታወቀው? አይደለ? በሼም ነው አይደለ? በሼም ነው አይደለ? እንደዚህ ፏ ብለን ማሽ ለብሰን ገጭ ብለን የመጣ ነው። አሃ ማሽ ለብሰን የመጣ ነው። የት ልንሄድ እንደሆነ ታውቃለህ? አታውቅም። ስለዚህ ዝም ብለህ አንተ በራስህ መንገድ ብቻ አትሩጥ። በቃ ገባ። የራስህ መንገድ በቃ አንተ ጋር ያለው ለምን ነገር አለው? ማሽ ለብሳችሁ ማሽ ጃኬት ነው ይሄ ሁሉ ነገር ማሽ ነው። ነ የነም የነም ትጁ አንቺ የነም ትጁ ነው ውድና የተከበራችሁ የኛ ፋሚሊዎች እኔ ያለው አልহামዱሊላ ቆይታ ስራ ጤና ሁሉ ሰላም የኔ ውድ ቤተሰቦች በጣም ቆየ እንደዚህ ከመጣው በጣም ቆይቷል በነገራችን ላይ ዛሬም አስገዳይ ስለሆነብኝ እንጂ አልመጣም ነበረ ያው ከዛ በፊት ነግሬያችኋለሁ ቻናሌ ልካ አይደለም በዛ በዛ ኬዝ ነው ብዙ እየጠፋው የነበረው እንጂ ሌላ ነገር የተፈጠረ ነገር የለም። የጠፋውበት ምክንያት ያ ነው እና ቤተሰቦቼ፣ በጣም የምትወዱን ቤተሰቦች እንዳላቸው አውቃለሁ፣ ለእኛ የምትጨነቁ ምናምን ምናምን። እና ዛሬ ላይ ደግሞ አህሙ የሚባል ልጅ በጣም እየረበሸኝ ነው፣ እየበጠበጠኝ ነው እና ግድ ስለሆነብኝ እንግዲህ መጥቻለሁ። ዛሬም ትላንት የተፈጠረውን አይታችኋል። ትላንት ከትላንት ወዲያ አህሙ ልክ ያሉነ ነገር እያደረገ ነው እና እኔ በዚህ ልክ እንደዚህ ይሆናል ብዬ አልገመኩም። ቢድረስ ይመጣል ቢድረስ ሄዶ ማሂን ማስቸገር ምናምን ምን የሚሉት ነው እንዴ? ማሂ በባህሪዋ ሼህ ምናምን ይዛት ልጅ ናትና ታቋታላችሁ፣ ደግሞ ስለሷ እንደዚህ ብዬ ማብራራት አይጠበቅብኝም። ማሂን ምታቋት ሰዎች በሙሉ ማሂ ምን አይነት ጸባይ እንዳላት ምን አይነት ሰው እንደሆነች ታቃላችሁ። አህሙ በነገራችን ላይ ጓደኛችን ነው። አዎ የዛሬ አስር ወር ምናምን ይመስለኛል የተዋወቅ ነው፣ ምናምን አንድ ላይ መሆንም የጀመርነው አዲስ አበባ ከመጣን በኋላ ነው እና እኔ ብዙም አላገኘውም። ያው ከኔ ልክ ሙባረክ ጓደኛ ነው አህሙ እና ዛሬ ላይ በጣም ነው የገረመኝ። ማሂን አፍቅሬሻለሁ የሚል ጥያቄ፣ እንደዚህ አይነት ጥያቄ ከባድ ነው አይደል? ለዛውም ቪዲዮ እየሰሩ ቪዲዮ እየለቀቁ እንደዚህ ማለት በጣም ነገን ማሰብ አለበት። ይሄ እንደዚህ ሲል ነገ ላይ ምን ምን የት ነው ልደርስ የሚችለው ምንድነው ሊፈጠር የሚችለው ሳይል ነው ብድግ ብሎ መቶ ማሂ አፈቅርሻለሁ፣ አበባ መስጠት ምናምን ምን የሚሉት እንደሆነ አላቅም። አሁን ላይ ደግሞ በጣም በስቷል። እንደዚህ ሴት አንሷል፣ ከተማ ላይ ያሉት ሴቶች ትንሽ ናቸው። እንደኔ ግራ እየገባኝ ነው። እኔ አሙን ሳቀው ካንድም አራት ሶስት ሴት ጋኖ ማቀ ስል ብዙ ሰው ተቀይሞኛል። እንደዚህ ስላልኩ ብቻ ምንድን ነው ያጠፋሁት? ምንድን ነው ጥፋቴ? እኔ አህሙን በቪዲዮ ብዙ ጊዜ ሳገኘው አብሯቸው ከሚሰሩ ሰዎች ጋር አየው ነበር። ከዛ በፊት ማለት ነው። ቤተሰቦቼ አህሙን እኔ ማቀው ታቃላችሁ። ቤተሰቦች ከኔ የተሻለ ደግሞ የሱን ቪዲዮ የምታዩ ሰዎች ታውቃላችሁ። እኔ ዞተሬሱን ቪዲዮዎች የማይሰው አይደለሁኝም። ስንገናኝ ሃይ ሃይ እንባባል እንጂ ከዛ የዘለለ ቁጭ ብዬ የአህሙ ቪዲዮ የማይበት ሰዓትም የለኝም። ዝጀመር እንዲኖረኝም አልፈልግም። ደላውች የፈለኩት ከአንድ አራት አምስት ሴት ጋር አውቃለሁ ያልኩትኝ ማይካድ ሀቅ ነው። ምክንያቱም ቪዲዮ ሲሰራ እኔ ከፈኪ ጋ ነው ማቀው። ብዙ ጊዜ አህሙ ከፈኪጋ ቪዲዮ ይሰራ ነበር። ምን አይነት ነገር እየሰሩ ይሁን ምን ላይ ይረሱ ምን ይፈጠር ማቀው ነገር የለም። ዛሬ ማሂን አፈቀርኩ ብሎ ሲመጣ ፈኬት ሄደች ብዬ ብጠይቅ ደስ ይለኛል። ሌላኛው ደግሞ ከነባ ጋር፣ አዎ ነባ የምትባል ልጅ አለች እና ከሷ ጋም ቪዲዮ ይሰራ ነበረ። ይሄ ልጅ ሌላ እናንተ ታውቃላችሁ፣ ሌላ ከማጋ እንደሰራ ደግሞ እኔ ሁለት ሴት ከጠራው እናንተ ያው የምታውቁት፣ ይሄኔ መቶ ሴት ይዞ መጥቶ ሊሆን ይችላል። ማቆ ነገር የለም እና ዛሬ ላይ ማሂን አፈቀርኩ ወደድኩ ፈነዳ ዋበትኩ ቢል እኔ ምንም አይገርመኝም። ለምን እንዳልኳችሁ ታውቃላችሁ? ከዛ በፊት አራት፣ አምስት ሴት ጋር አፈቀርኩ ወደድኩ ብሎ እየሰራ ነበረ መሰለኝ። እና ቤተሰቦቼ፣ እኔ ምንም ያጠፋው ጥፋት የለም። ማሂ በጣም የዋህ ልጅ ናት። ሰው ማስቀየም አትችልበትም። እንዲህ አሁን አሁን ሂድ ከዚህ ብላ መክፋት ሰለማችል ነው ኖርማሊ። ትናንትናም እየሰራች የነበረችውን ሳይ ይጠራችሁ፣ በቃ ይሄ ነገር አይሆንም፣ አንተ ጓደኛዬ ነህ መከባበር አለብን ልትለው ነው የጠራችሁ። እሱ ደግሞ እኔ እንደዚህ አይነት ስግጥ ያለ የድሮ አይነት አስተሳሰብ ያለው ሰው አይቼ አላውቅም። ቢችለማ የሆነ ሽማግሌ ልኮ ቢያገባት ሁላ ደስ ይለዋል። በሽም ብትቀበለው አትቀበለውም እንጂ ቤተሰቦች። ለማንኛውም ዛሬ የመጣሁት አሁን ለመውቀጥ፣ አሁን ለመሳደብ፣ ለመናገር ሳይሆን እውነታውን ለማውራት ነው። የኔ ንግግር ይሄ ንግግር የሚያስደብራችሁ የሚያስከፋችሁ ሰዎች ካላችሁ ይደብራችሁ ወላሂ። ምክንያቱም እኔ እንደዚህ አይነት ፋራነት አይቼ አላውቅም። የሰውን ጓደኛ እኔ ግዴታ ማሂ ፍቅረኛ ይሄ ናት የእኔ ፍቅረኛ ናት አህሙ መቶ ለምን ከማሂ ጋር ያወራል ማለት እኔ ራሱ ሼም የሚያዘኝ ነው። መቶ በግድ አለ እንደ የሰውን ፍቅረኛ እኔን አፍቅሪኝ፣ አፈቅርሻለሁ እንዲህ የሚባል ነገር የለም። እና በጣም አሁን ላይ የሚመጡ ዩቲዩበሮች እንዳለ ማለት ነው አቢሶ፣ ወንዶቹ፣ ሴቶቹ ያው ለሌላ ቀን ይቀመጥላችሁና፣ አቢሶ ወንዶቹ አፈቀርኩሽ እያሉ ነው የሚመጡት ዩቲዩብ ላይ እንዴ! ይሄ ሼም ነው እና ይቅርባችሁ። አቢሶ የሰውን ጓደኛ አፈቀርኩሽ፣ ወደድኩሽ፣ ልሙትልሽ፣ ልታነቅልሽ ተብሎ አይመጣም። ብቻ የራስህን ሚስት የራስህን ጓደኛ እዛው ማስተዳደር ወይ በጸባይ መያዝ። አሙ በነገራችን ላይ ጸባይ ነው የሚመስለኝ ነው ጸባይ ሳለልሎ ሴቶች የሚቀያየሩና ዛሬ ጠርቻለሁ። እዚህ እዚህ ቦታ እናብየዋለሁ። ይሄው እንግዲህ ይህን ግቢ ደግሞ ታቁታላችሁ። እዚህ ሰፊ ግቢ ላይ እንገናኝና እናውራ የያዝከው ነገር ስግጥ ያለ ንግግርህ እውነት ነው ውሸት ነው የሚለውን ለመጠየቅ አህሙን እዚህ ጠርቻለሁ። እኔ ከአህሙ ጋር ምንም አይነት ግብግብ፣ ስድድብ፣ ድብድብ ምናምን አልፈልግም። ነገራቶችን በሰላም አውርተን እንድንለያይ ነው የምፈልገውና እዚህ ጠርቻለሁ ዛሬ የጠራሁት እኔ እና እሱ ልክ እንደ ወንድ ልጅ አውርተን ነገራችንን ፈተን መፋታት አለብን። ከዚህ በኋላ እንዲደርስብኝ አልፈልግም፣ አልደርስበትም መጣብኝ እንጂ አልኩበትኝም ቤተሰቦች እና ለማንኛውም እዚህ ነግሬዋለሁ። ቆይቷል ከቀጠርኩትኝ እስካሁን አልመጣም፣ እና ፋሚሊዎች፣ እስከዛ እንጫወት ወይነስ እንጠብቀው፣ አሙን ምን ይሻላቸዋል? አሙን እንጠብቀው። ቻናሌ ባይዘዌ ይስተካከላል። ይሄ ምክንያት ነው ቻናሌ በጣም ተመቶ ነበር ምናምን እና ያን ነገር ደግሞ አስተካክዬ እየመጣለሁ እንዳልኩትኝ ያው በዚህ ወር አይታችኋል ትንሽ ቪዲዮ ነው ለማስተካከል ሞክራለሁ ቻናሌ አሁን አልহামዱሊላ ተስተካክሏል ነገ ከነጎዳ ቪዲዮዎችን እየሰራው መጣለው ቤተሰቦቼ ለምታረጉልኝ ነገር በሙሉ ከልቤ ነው ማመሰግነው የኔ ፋሚሊዎች አሙን እንጠብቀዋ ካልሆነ እንደውልለታል ትንሽ ብቻ እንጠብቀው

አሙ በጣም ቆየኩ። ስንት ደቂቃ ነው ያስጠብከኝ? እዚህ ጋር እ ኖ ለምን

አረለማ ለጉዳይ ነው የፈለኩት። ነው ና ና፣ እናንተ አንጨቃጨቅ ና። እኔ አንቺን አልጠራሽም። አሙ መኪና ውስጥ ነው። ከመጣ እሷ እኔ ነገር አልፈልግም

ምኑን ነው የሚያናግረው እያልኩ እኮ አሁንም እኮ ያለ አንቺ ያለ አንቺ ያለ አንቺ ያናግረው እኮ ነው የጠራሁት አይደል? ለምን መጣሽ አንቺ? እኔ ነኝ የጠራሁት። እሱ አታውቅም እዚህ እንደምትመጣ ማለት ነው። ሲቀጥል ምን መሰለህ እሺ፣ እንድናወራ ትፈልጊያለሽ? ወይንም እሺ፣ እኔ እና እሷ እናውራ፣ አንተ ሂድ በቃ። አሁን እኔ ጭቅጭቅ ጭቅጭቅ ከምን ፈጥር ምን አገባሽ? እውነታ ያለውን ነገር ልንገርህ እሺ

እኔ ነው አይደል የፈለከው? አውራኛ በቃ እሺ። ማሂ ለምን ትቁም እዚህ ጋር ለምን እንዳልኩ ታውቃለህ? እኔ እና እሱ እንድናወራ፣ አንቺ ምን ችግር አለው አንዴ ብትሄድ። እኔ አልፈቅድም። እኔ አብሬያት ነው የምሄደው። ለምን እንዳልኩ ታውቃለህ? ስለዚህ እዚህ ጋር ትሁን አውራኝ እሺ አንዴ መኪናውስ ግቢና እኔ እና እሱ እናውራ በጸባይ ወይ እኔ እና አንቺ እናውራ አንተ ዞር በል እኔ ለሶስት ሆነ ጭቅጭቅ አልፈልግም እሺ አይ አሁን ማ እንሄድለት ነው እንሄድለን አሁን ፈልገው ልሂድ አሁን ጨርሶ እና እኔ መኪናውስ ችግር ምንድን ነው ቆይ አንተ ስማ ችግር ምንድን ነው አውራኛ ለምን ይዛት መጣኔ እንድናወራ ነው ይፈልጉ ስለ ለምጃት እንደመጣ ታውቃለህ? ትናንትና እኔና እሷ እያወራን ነው አይደለ? ዘለ በመሀል የገባኸው፣ ምንድነው የምታወራው? ቆይ አንተ ምንድነው እየሰራ ያለኸው? እንደዚህ አይነት ቪዲዮ የምትሰራው፣ እና እንደዚህ አይነት ቪዲዮ ለምን አይደለም፣ ችግር ሊያበላሽብህ እንደሚችል አታውቅም? ይሄ ነገር አያበላሽም። ለማሂ አፈቀርኩ ምናምን አፈቀርኩሽ፣ ወደድኩሽ ማለት ነገ ላይ ችግር ሊያመጣብህ እንደሚችል አታውቅም። እኔ አፍቅር አታፍቅር ማለት አይደለም፣ ግን እንዴት ነው ጓደኛ ያላት ልጅ መተህ በዚህ አይነት መንገድ የምታወራው? እኔና እሷ ምን ምን እንዳለን ታውቃለህ? ወይንስ ሀሰንን አጣላው ወይንም ፕራንክ አድርገው ብሎ የላከ ሰው አለ? ምንድነው? ይሄን እንድታወራ ነው የፈለኩት። ገብቶሃል? በጸባይ ያለ ምንም ቁጣ የሌለበት እንደዚህ እንድናወራን የፈለኩትና፣ ምንድነው ተልኳለህ ነው? እኔና እሷ እንድንጣላ አድርግ ተብለሃል? እኔ ከምወዳት ልጅ ጋር ታለያየኝ የፈለክበትን ምክንያት ማወቅ ስለፈለኩ ነው ምንድነው ምክንያት እሷ በእኔ ንግግር ልትናደድ ትችላለች ማሂ እዚህ ጋር ብትሆን ጭቅጭቅ ነው የምንፈጥረው ሌላ ምንም የተሻለ ነገር አንፈጥርም ምክንያቱም ማሂ ተሎ ነው የምትናደደው ተሎ ነው የሚከፋት ይሄ ባህሪዋ እንደሆነ ሁሉም ሰው ያውቃል እና በአንተ ፊት እንደዚህ ማውራት ያልፈለኩት ለዚህ ነው እኔ አንተን ከዚህ በፊት ከሶስት ከአራት ሴቶች ጋር አውቃለሁ እና ምንድነው አሁን ላይ እየሰራ ያለው ምንድነው የምታረገው ነው አንተ ከስንት ሴቶች ጋር ነው የምትታወቀው

ምን ለማለፍ ፈልገህ ነው? እንዴት? ምን ለማለፍ ፈልገህ ነው? እንደዛ ስትል እንዴት? ከመቶ ሴቶች ጋር ነው ማየው ምናምን ስትል ነው? ከመቶ ብለህ አታጋን ነው። እና እኔ አንተ ከሶስት ከአራት ሴት ጋር ዩቲዩብ ላይ አንተስ በአካል ያለህ ነው እና ምናምን አትበል። ይሄ ነው። ለምን መሰለህ? እኔ አንተን ከብዙ ሰው ጋር አውቃለሁ እዚህ ጋር ማውጣት ካለብኝ አወጣባለሁ። ነው ሌላ ነገር ነገር ከዛሬ በኋላ እኔ ጋር የታየው ሴቶች ማሁ ሚዲያ ላይ ነው፣ የእኔ ሚዲያ ላይ ነው። ያንተ ከሚዲያ ጀርባ ነው፣ ከሆነ እኔ ተደብቄ ነው ጀርባ ቢያንስ እኔ ጠየቅኩ ያለሁት አንተ ለምንድን ነው እንደዚህ የምትለኝ? ምን ተማምነህ ነው እንደዚህ ነው? ኦ እኔ አሁን አይደለም ሌላ ወሬ አይደለም የምፈልገው። ከማሂ ጋር ያለህ ግንኙነት ምንድን ነው? ምንም አይደለም። ከማሂ ጋር ምንም ነገር ይኑረኝ አንተ ምን አገባህ? ከዚህ በኋላ ማሂን እንድታገኛት አልፈልግም ነው። ምክንያቱም ማሂን እንዳገኛት የማትፈልገው ማን ስለሆንክ ነው አንተ? ነው ያንን ግልጽ አድርግልኝ እኔ ማሂን ምን ለምን እኔ ከማሂ ጋር አንተን አቱን ለማለት ከማሂ ጋር ያለኝ ነገር በቂ ነው። ግልጽ ማውጣት የለብኝም በቂ ነው። ማሂናን ያለን ብዙ ጥሩ ነገሮች አለን። ብዙ ነገራቱ ወንድምነት የዘለለ ምንም ነገር የላችሁ ማን ያለ ይሄን በቃ፣ እኔ አውቄያለሁ፣ ያለው ደርሼበታለሁ እ እሷም ጠይቂያት እሷ ናት ማለት ነው ያለች ይቀጥል ደግሞ። አይደለም ለማጣላት ነው የመጣሁት። ለምንድን ነው ግልጽ አድርገን አትናገሩ? ማይሆን ወሬ ከምታወራ፣ አሁን መግባባት ካልቻልን እንለያይ፣ አንጨቃጨቅ ማለት ነው። እኔ አመጣቴ ማለት ነው እኔ ክፉ ወላሂ፣ ክፉ ነገር እንድናገር አታድርገኝ። እኔ ነገ ከነገ ወዲያ ከአንተ ጋር ሌላ ሰጣ ገባ ውስጥ እንድገባ ነው ፈልገው፣ አልፈልግም። ከህይወታችን ውጣ በቃ። እንደዛ ከሆነ የመጣህብኝ አንተ ነህ እና አትረብሽ። በሰላም ተቀምጠናል አንተ ነህ ማለት ምን? አንተ ማለት አሰን አሰማለ ማሂ ናት። ይሄን ካላወቅ ይነግሯል፣ ጠይቅና ማለት ነው። በቃ አሁን ከማሂ እና ከኔ ህይወት ውጣ፣ የራሰን ህይወት መኖር ትችላለ። ከዚህ በኋላ እንድታገኛት አልፈልግም። እሷ እያገኘች ከሆነ ነገርኝ፣ ግልጹ ስራ ባሰራ ጥሩ ነው። ለምን እንዳገኘች አላውቅም። ይሄው ልንገርስ፣ ላጎቷ እኔና ማሂ ያወራነው አይደለ ነገር በሙሉ አፈቅርሻለሁ፣ ወድሻለሁ ብለህ ሰላም እየነሳት ነው። ነው እቺ ልጅ አሁን በሼም ነው እንጂ ፈልጋ አይደለም። እንደዚህ ብለን ማሽ ለብሰን ገጭ ብለን ነው እንደሆነ ታውቃለህ የት ልንሄድ እንደሆነ ታውቃለህ? አታውቅም። ስለዚህ ዝም ብለህ አንተ በራስህ መንገድ ብቻ አትሩጥ። በቃ ገባህ? የራስህ መንገድ ለምን ነገር ማሽ ለብሳችሁ ሁሉ ነገር ማሽ ነው። ስለዚህ ማሂ ለሼም ነው ምን አትበል። በቃ ለሼም ቢሆን እንደዚህ እኔን ለማግኘት ብለህ አሁን አንተ ጋር እንደምንመጣ አታውቅም እሷ ትውስደት እንፈልግበት ቦታ መሄድ ፈልጋ ነው እና አንተ ጋር ነው ጃት ለማለት እኔ እሷ ለምን ነው ብቻ የሆነ ቦታ ነው፣ እና አንተ ደግሞ በዚህ መሀል ስጠራኝ ጊዜ አንተ ጋር ደረስ ብለን ያለውን ጉዳይ ጨርሰን ማታ ነው የደወልኩ፣ ነገ ከቻልክ እንገናኝ ብዬ አስፈቀጅህ ነው። ለዛው የሆነ መጥቻ አንኳ ከቻር ነው የሚያስወጣው። ነገ መገናኘት ከቻልክ እንገናኝ ብዬ አስፈቀጂ። ያው ተገናኘን እኮ እንድናወራ ብቻ እናልኩ። ማይን ይዘበታል ሌላ ጃኬት የሆነ ነገር ቦታ አለ። ሀ እኔ እና ሰው ምን ሄድበት ቦታ አለ። ታይም የለኝም፣ ግን ከማስኮረፈ ብዬ እዚህ ጋር የጠበቀኝ ትዬ ላሽ ከመል ብዬ ጎራ አልኩኝ። አወራን ጨረስን። እኔ እና ሰው ወደ ፕሮግራማችን እንሄዳለን ማለት ነው። ይገባ ሌላ ወሬ እንድታ እንዳወራ ካስደረከኝ ማለት ነው። ሲቀጥል ማለት ነው ያለውን ነገር አይ አይ እኔ እናንተ ጨርሰናል። በቃ እሷና ታረል ያገኘችህ ምናምን በቃ ችግር የለውም። ግባ ምን ይችላል። እኔ እናንተ ጨርሰናል። እኮ ከዛሬ በኋላ ስሜን ባለጌ ምናምን በቃ በቃ ነገርኩህ እኮ። እኔ እናንተ ጨርሰናል እኮ። ግን ላስጠነቅቅህ የምፈልገው ነገር ማለት ነው በቃ ጨረስን እኮ። እኔ እናንተ ሌላ ወሬ አልፈልግም ጨርሰናል። ግን ከዛሬ በኋላ ነው እንዳይለመድ ልልህ ፈልጌ ነው። ደጋግመህ ነገሩን ከምትነግረኝ እኔ ሰማው ጨርሰናል። መሄድ ትችላለህ እኮ። ሄዳለሁኝ። ግን ከዛሬ በኋላ ያልሆነ ቃላት አታወጣም። መሄድ ትችላለህ። አሙ በሩ ክፍት ነው። ያው መንገዱ ክፍት ነው መሄድ ትችላለህ። ጨርቄ አድርግልህ መንገዱ እኮ ገባኝ። ግን ከዛሬ በኋላ እንደዚህ ነው ግን እሷ ፈልጋህ ከሆነ ያው መሄድ ትችላለህ ነው ማውራት አንዴ ፈልጌሽ ነው ከአንተ ጋር ጨርሻለሁ። ስለ አ ሌላ ሌላ ነገር አመጣህ። በቃ አወራሩ ሁሉ ወደ ሌላ ነገር ነው። አይ እራሷ ፈልጋ ነው የምሄድበት አለ። ምን የአንተ አባባል ነው ማሂ እኮ የምታገኝ እራሱ ሼም ስለ የሚይዛት ምናምን ነው እሱ ነው። አንተ የሷን አካል ተላብሳል ወይ ነው ስለ ማሂም ለምን ነው ምታወራው? እኮ ነው እሱ ራሱ ነው። እኔ ማግኘት ስላለብኝ ነው። ህጻን ልጅ አይደለሁም። ማድርገው ነገር አውቃለሁ። ይሄ ለምን እንደምጣ ነው አውቃለሁ። ስለዚህ ማስተካከልም ሆነ እኔ እና እሱ ባለን ጓደኝነት ማስተካከል አለብኝ፣ ነገር ማስተካከል አለብኝ አይደል? ስለዚህ ከእሱ ጋር ሄድሽ አግኝተሽ ነው? ከሱ ጋር እንደዚህ ላወራው ስለፈለገ ቀጠርኝ፣ አገኘሁት። እዚህ እንደመጣ ጨራሽ አላውቅም እኮ ጀመር እራሱ ነው አይደል የቀጠረኝ፣ ሊያወራኝ ፈለገ፣ መጣኝ። እኔ እኔ እሺ ገብቶኝ እሺ፣ ማይ ተረድቼሻለሁ፣ ግን እኔ ስደውልሽ ለምን አላነሳሽም? አንድ እሱን ተውኩትኝ። መብትሽ ነው አለማንሳት፣ ጥፋት ነው እኮ ማለቴ እንደ ትልቅ ሰው እናውራ እያልኩ አንተ ጸብን ነው የመረጥከው። እኔ አይደለሁም እኮ አይደለም ምን አለ ነገር ብሎ እንትን ሲያስብለኝ እኔ ምኑ ነው ነውአይደለ ሲቀጥል ድንገት ነው። በቃ ስለዚህ ብዙ የምትሄድበት ቦታ አለ ነው። ለምን አሁን እኮ አሁን ለምን እዛ ጋር ትገባለህ? እኔ አንተ ነው የቀጠርኩት። ከአንተ ጋር አወራ ነበር የቀጠርኩት። ሌላ ሌላ አጀንዳ የምታስነሳብኝ አንተ ነህ። ለምን አወራህ? እንጨርስና እንሂድ፣ እሺ? ለምን እኔ እየፈለኳት ነበር፣ ስካት ተነሳ አገኘኋት። አሁን ማውራት ነገር አለ። በቃ አንተ መሄድ ትችላለህ፣ ከእዚህ ግቢ መውጣት ትችላለህ። አሁን እኔ ሌላ

የሚሰራውን ስራ አታውቂም፣ ምና ነው እንጂ ይሄ አሙ የሚያደርገውን ነገር በግልጽ እኔ መናገር አለብኝ። ሰው ሴት አይማጣም። በነገራችን ላይ ግን እንደወንድ የዘለልከው ማለት ነው። እንዛለው ነገር ያለን ሰው ማውራት ነበር እኮ። ጠር ነው የሰራው ስራ፣ የጋጠወጥ ስራ ነው።

እንደ ጉልበተኛ አድርገህ ነው? እሺ፣ ነኝ ጉልበተኛ። ሄድ በቃ። እኔ አልፈልግም ካንተ ጋር ማውራት በቃ። ጠራው አይደል እሷን ይዘህ መጣ አይደል? እኔ እናንተ ብቻ እንድናወራ አፈልግም። ምፈልገው ፀብ ነው አይደል? ፀብ ከምፈልግ ከሆነ ችግር የለውም እኮ በሰላም ማውራት አይፈልግም። በቃ ምናምን ሌላ ወሬ፣ አምባገነን ምናምን ሌላ ወሬ ከሚያወራ ምንድን ነው? አሁን ሂድ፣ በቃ ማውራት አይፈልግህም እሱ። ድብድብ ነው የሚፈልገው መሄድ ትችላለህ። ድብድብ ነው ል አድ ምሄ መሄድ ትችላለህ አልኩህ። ነገር ነው እንደ ይፈልገው መሄድ ትችላለህ። በቃ ለምን ምረጋጋው ነው